አባ አይችልም ትላለህ። ስማ የሶስት ቅጣት ሰጣለሁ። አንደኛ ቅጣት የእኛ የጨረቃ ፋሚሊዎች ይለያሉ፣ ይችላሉ እያልክ አስራ አምስት ጊዜ እየጮክ ትላለህ። ሁለተኛ ቅጣት እንዲህ እጅም በጆሮ ይዘህ አባ አይችልም እያልክ አስር ጊዜ እጅም በጆሮ ይዘህ። ምን አገባ፣ ቅጣት ቅጣት ነው። ከሶስቱ አንዱ ትቀጣለህ። ቅጣት ቅጣት ነው በላቸው። አያገባኝም፣ ራስ ነው የምትመርጠው አንደኛ የጨረቃ ፋሚሊ ይለያል፣ 15 ጊዜ አንደኛ ሽላ ያልኩ 15 ጊዜ። ሁለተኛ ቅጣት እጅን እንዲህ በጆሮዬ ዘንድ ልጅ፣ አንድ ያልተቆነጠሽ መሰለኝ፣ እንደዚህ ይዘሽ አባ አይቼልም እያልክ 10 ጊዜ ሶስተኛ ቅጣት አባ የጨረቃ ፋሚሊ ምርኮኛ ትላለህ። አባ ብለ ስቶሪ

አንደኛ የጨረቃ ፋሚሊ እንለያሉ እያልክ አስራ አምስት ጊዜ አስራ አምስት ጊዜ ይጠራለህ። ሁለተኛ እጄ በጆሮ ይዘህ አባ አይችልም ትላለህ። ሶስተኛ በላቸው ወረኛ ነው አይችልም እያልክ አስር ጊዜ አልችልም እኔ አልችልም እያልክ እኔ ወረኛ ነኝ እያልክ አስር ጊዜ ቅጣቱን አንዱን አሻሽልኝ አባ ምናምን ግፍት ሮቼን ስም አልጠራም

ኢትዮጵያ ተንበርክከ ማለት ነው በላቸው። እኔ በላቸው፣ ወረኛ ነኝ አልችልም። በቃ ሶስት ተቀጣል። እንዲህ ነው የምትጫወተው አንተ። ሌላ ጊዜ ግን አረለማ በቃ ከሶስቱ አንዱ ምረጥና ተቀጣል። አንድ ድል ይሰጣል

አንድ በላልኩ እኮ። ሁለተኛ ጆሮን ይዛ አባይ አይችልም በላልኩ እኮ። ምንድን ነው? ሶስተኛ ተንበርክ ጋር በላቸው። ወረኛ ነው በላልኩ። ማንን ጠራው? ምንድን ነው ጊዜ እኔ የቀጣኝና ያወራው ነገር ስላለ ነው። ፋሚሊዎች ተወጡ ምናምን ተንበርቀክ ወደዛቸው እሺ፣ በላቸው ወረኛ ነው በላቸው። የናንሱ ወረኛ ነኝ። አንድ ቀጥል በላቸው። ወረኛ ነኝ እኔ ቁጥር

አሳይታቸዋል። አቅማችን ይሄ ከዚህ በላይ ነው። በቃ በላቸው። ይህ ትንሹ ነው። እኛ ከማንም ጋር መጫወት እንችላለን። ይሄ ከብዙ ትንሹ አቅማችንን አየሀ አባ ሜዳ ላይ ቢጥልም የእኛ ቤተሰብ አንስቶ ቀብረዋለች ማለት ጉራ

ከራስ ቤተሰቦች መቼም አላስበልጣችሁ። እኔ እኔ ለነት ቃልሽን ጠብቀሻል። ማርያም ክበሪልኝ የእኛ ቤተሰቦች ሁላችሁን ቃላችሁን ያከበራችሁ

አለበት ደማምሬ አይችል መጨረሻ ላይ ቀጣሉ ቤስቶፍ ስሪ ነው የተባባል ነው በላቸው። ኧረ ለስሪ እኛ አንዱን አሸንፈናል። ቅጣት አለብህ በቃ አንዱን ቤስቶፍ ስሪ ያሸንፈናል። አንድ ጨርስ ከሶስቱ ሶስቱን ጨርስ። ከፈለግ ድጋሚ እንገባላለን ትቀጣለህ። ግን የመጀመሪያ ነው፣ ሁለተኛ አሁን ማሳዩት አቅማችንን

ይህ አሸናኩ ይህ አሸናኩ ነው። ከፈለግ ቀጣይ ሁለት ቅጣት ደራረቤ ነው መቀጣ ሁለት ቅጣት ብቻ ነው። ማዘር ገብተሻል ብለን ታደርጋለን። ፕሊዝ እኮ ፍልን ጋር አሁንም አልመጣም። እኛ ጋ እኮ ጀምሯል። ኔትወርክ አስተካክላለሁ። ኔትወርክ ነው እንጂ ኔትወርክ ነው ብራ እኮ። እሺ ውጣና ደግመህ ላክልኝ። ማላቸው ና ደግመህ ላክ። ስቶ ስ አን አለብህ፣ ቶሎ በል። ፋሚሊዎች ምንም ማድረግ አንችልም፣ ኔትወርኩ ነው። ይመለሳል ይመለሳል። ማርያምን ግን እናንተ ትለያላችሁ። ሲጀመር እኛ ጋር ኔትወርክ አለ። ኮሜንት ላይ ንገሩኝ። አለ ኔትወርክ። የኛ ችግር አይደለም የኛ ችግር አይደለም እያሉ ነው

ለስማት የኔ ክብሮች የኔ ክብረሮች እግዚአብሔር እኔ ጀግኖች ናቸው። ታኮሩን አላችሁ፣ እናንተን ተማምነን የኔ እናት ኑሪልኝ። እናመሰግናለን። ለክብራችን አስደብረን ነው መጣት ያለብን። አስደብረን ተዘጋጅተን መጣን። አስደብረን እግዚአብሔር ይመስገን። ሁላችሁንም እናመሰግናለን። ይመቻችሁ፣ እግዚአብሔር ይመቻችሁ። ቲምወርክ ቲምወርክ፣ ጋይስ ጋይስ፣ ወዱበት ጋይስ፣ በፋሚሊ እሺ ጋይስ፣ ቲምወርክ ጋይስ፣ ቲምወርክ ቲምወርክ፣ ቴንክ ዩ፣ ይመቻችሁ ሁላችሁ፣ እንድናመሰግስ ቴንክ ዩ፣ ሄና ሁላችሁ ይመቻችሁ

ይመቻቹ ይኔ ይመቻቹ እግዚአብሔር። የትኛውም ጊፍት በሶስት ነው። አሁን አድርጉት። የትኛውም ጊፍት በሶስት ነው። ልገዛ በስማችን

በላቸው። አይመጥንም፣ ይቅርታ ጠይቅ። እንደውም ከእኛ ፋሚሊ ጋ መለኛ ይበል። መለኛ ይቅርታ ጠይቅ

ስማኛ፣ ስማኝ እኔ እንጠብቅህ ነው። አንድ ቃል የተናገርኩ ወሬ አይደለም። እንጠብቅህ ወይ የአንተ አባ ማይመጣ ቅድም ለማጀመር